በትግራይ ክልል ዘላቂ ሰላም እንዲሰፍንና የፕሪቶሪያ ስምምነትን በተሟላ ሁኔታ ለመተግበር እንዲቻል እስካሁን በፌዴራል መንግስቱ በርካታ ጥረቶች ሲደረጉ እንደቆዩ የሚታወቅ ነው። ዛሬም የዚሁ አንዱ አካል ተደርጎ የሚቆጠረው የትግራይ ጊዜያዊ አስተዳደር ፕሬዚዳንትነት ርክክብ ስነ ስርዓት ጠቅላይ ሚኒስትር ዶክተር አብይ አሕመድ እና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። በዚህ ርክክብ ስነ ስርዓት ላይም ላለፉት ሁለት ዓመታት የጊዜያዊ አስተዳደሩ ፕሬዚዳንት በመሆን ሲያገለግሉ የቆዩት አቶ ጌታቸው ረዳ የአካታች ጊዜያዊ አስተዳደር ፕሬዚዳንትነቱን ስፍራ ለሌተናል ጀኔራል ታደሰ ወረዳ አስረክበዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር ሞሐምድ አሊ የሱፍ የኢጋድ ዋና ጸሐፊ ዶክተር ወርቅነ ገበየሁና የዲፕሎማሲው ማህበረሰብ የተገኙበት የርክክብ ስነ ስርዓቱ ጊዜው የተራዘመውና መልሶ የተዋቀረውን የትግራይ ክልል አካታች ጊዜ አስተዳደር የስራ ኃላፊነት ርክክብ ማካሄድና የተልእኮ ቃል ኪዳን ሰነድ መፈረምን ዓላማ ያደረገ ነው። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በሥነ ሥርዓቱ ላይ ባስተላለፉት መልእክት አቶ ጌታቸው ረዳ ባለፉት ሁለት ዓመታት የፕሪቶሪያ ሰላም ስምምነትን ለመተግበርና ሰላም ለማስፈን የነበራቸው አስተዋጽኦ ምስጋና የሚቸረው መሆኑን ጠቁመዋል። ክቡር አቶ ጌታቸው ረዳ ላለፉት ሁለት ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌዴራል መንግሥት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው እፈልጋለሁ። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ቢያንስ የትግራይ ህዝብ ላለፉት ሁለት ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ ክቡር ታደሰ እሳቸውም የጌታቸውን ፈለግ ተከትለው ይህንኑ ሰላም እንደሚያጸኑ ከፍተኛ ተስፋ አደርጋለሁ።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 ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። በህግ አግባብ የተካሄዱ የህግና የአሰራር ማሻሻዎች የትግራይ ክልል የአካታች ጊዜያዊ አስተዳደር ፕሬዝዳንትነትን የተረከቡት ሌተናል ጀኔራል ታደሰ ወረደ በክልሉ የሚታየው ችግሮችን ለመፍታት አቅም እንደሚሆናቸውም ጠቅላይ ሚኒስትር ዐቢይ አሕመድ ተናግረዋል። ክቡር ጀኔራል ታደሰ ባለፉት ሁለት አመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት ሁለት ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። በረዥም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክ ሆልደርስ የታመነ ነው። በእኛ በኩል ለዛሬ ያለን መልእክት የአዋጅ ማሻሻሉ፣ አሰራር መከተሉ፣ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው አይን እንደ መቅጠም ነው። አይን የሌለው ሰው የሚፈልገውን ነገር በቀላሉ መከወን ይቸገራል። የህግ የአሰራር እንደዚህ አይነት ሴሪሞንያል ጉዳዮች ለጀነራል ታደሰ በትክክል የሚያዩ ሁለት አይን ይሰጣቸዋል። አይናማ ያደርጋቸዋል። አይኑ ህግ ነው፣ አይኑ ስርዓት ነው፣ አይኑ አሰራር ነው። ብርሃኑ ግን ተግባር ነው የትግራይ ህዝብ የጠማውን ሰላም የትግራይ ህዝብ የጠማውን ልማት የትግራይ ህዝብ የጠማውን እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ የሆነና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። ታሪክ የሰጠውን እድልና ጊዜ በአግባቡ መጠቀም እንደሚገባ የገለጹት ጠቅላይ ሚኒስትሩ የፌዴራል መንግስቱ ድጋፍ እንደማይለይም አረጋግጠዋል። ታሪክ የሰጠንን እድልና ጊዜ ህግን ተንተርሶ ለህዝብ ጥቅም መጠቀም ለትውልድ የሚበጅ ስለሆነ፣ ጀነራል ታደሰ በጣም ብዙ ድምጾች፣ ብዙ ዥንብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀምና የፌዴራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አርጋሉ። ጀነራል ታደሰ በየቀኑ በተግባር የትግራይን እናቶች፣ ወጣቶች፣ ምሁራን ፍላጎት ለማርካት የበኩላቸውን አስተዋጽኦ እንደሚያደርጉ ሙሉ እምነት አለኝ። በእኛ በኩል እንደተለመደው አስፈላጊውን ድጋፍ እናደርጋለን። የትግራይ ህዝብ ሰላም እንደሚፈልግ እንረዳለን ያሉት ጠቅላይ ሚኒስትር ዐቢይ አሕመድ እንደሚወራው ሳይሆን በሰላም በንግግርና በህግ አግባብ የስልጣን ሽግግር የማድረግ ሂደት ባህል እንዲሆን ያስፈልጋልን ብለዋል።